በቀጥታ ወደ መረጃዎቹ አልፋለሁ። እንግዲህ ትናንትና መሻሽ ላይ ነበረ የእሳትና ድንገተኛ አደጋዎች ኮሚሽን ያወጣው መረጃ የነበረው በትናንትናው እለት ነው ከሰዓት በኋላ ጉለሌ እዚሁ እኛው ስቱዲዮ አካባቢ በሚገኘው የአንበሳ ጋራዥ አካባቢ በሚገኝ ፍቅር የመጀመሪያ ደረጃ ትምህርት ቤት አንድ ከጎረቤት የነበረ የውሃ ታንከር ወደ ትምህርት ቤቱ ወድቆ የተማሪዎችን ጣሪያ ዘልቆ በመግባቱ ነው እንግዲህ በ12 ተማሪዎች ላይ አደጋ ሊያደርስ የቻለው። ወደ 3ሺ ሊትር ውሃ የመያዝ አቅም ያለው ትልቅ የውሃ ታንከር ነው ክፍል ውስጥ የወደቀው እና እንግዲህ በአደጋው በተማሪዎች ላይ መካከለኛ መካከለኛና ቀላል ጉዳት መድረሱን ተገልጿል። እንግዲህ እንደዚህ አይነት አደጋዎች ሊከሰቱ ይችላሉ። ምክንያቱም ትምህርት ቤቶቻችን በመኖሪያ ቤቶች መካከል የሚገኙ ሊሆኑ ስለሚችሉ ለጥንቃቄ ትልቅ መልእክት ያዘለም ይመስለኛል። ከዚህ በፊት እንደዚህ አይነት አደጋዎች በተለይ ከውሃ ታንከር ጋር የተያዘ ሰምተን አናውቅም። ነገር ግን በማህበራዊ ትስስር ገጹ ላይ ይሄ መረጃ ከወጣ በኋላ በጣም በርካቶች ፎቶዎቹንና መልእክቱንም እንደዚ የሼር እያደረጉት ይገኛሉ። እንግዲህ በተማሪዎቹ ላይ ቀላልና መካከለኛ የሚባል አደጋ የደረሰ ነው እንጂ በሕይወት ላይ ምንም የደረሰ ጉዳትም እንዳልነበረ ነው የተገለጸው። እንግዲህ በዚህ ዘጠኝ ሰላሳ ዘጠኝ የሚለው የእሳት አደጋ እና ለሌሎችም አደጋዎች የአምቡላንስም ጥሪ ጭምር ቁጥሯን መዘንጋት አያስፈልግም። ሁል ጊዜ እነሱ ቶሎ በመድረሳቸው ምክንያት አደጋ የባሰ አደጋ ሳይደርስ በቁጥጥር ስር የዋለ እንደሆነም ነው ሲገለጽ የነበረው እና ዘጠኝ ሰላሳ ዘጠኝን ሁሉም ሰው እንግዲህ በእንደዚ አይነት አደጋዎች በሚያጋጥሙ ሰዓት በመደወል ባለሙያዎችን ቶሎ በመጥራት አደጋዎችን መቀነስ እንደሚቻልም ለዚሁ መልዕክት ማድረግ ይቻል ይቻላል ከዚህ ቀጥሎ በመቀጠል ከውጭ ወዳገኘነው መረጃ ነው የምናልፈው። በትናንትናው ዕለት እንግዲህ አንድ አውሮፕላን የህንድ አውሮፕላን 242 ተሳፋሪዎችን ጭኖ መከስከሱ ይታወሳል እንግዲህ ይህ አውሮፕላን በተከሰከሰ ሰዓት ከፍተኛ የሆነ ፍንዳታም በአካባቢው እንደታየ ነበር ሲገለጽ የነበረው። እስካሁን ድረስ የሁለት መቶ አራት የሚሆኑ አስከሬኖች ከአውሮፕላኑ ስብርባሪ ውስጥ መውጣት ችለዋል። ከህንድ ወደ ለንደን ይደረግ በነበረ በረራ ላይ ነው እንግዲህ ይህ አደጋ የደረሰው። ከአደጋ ውስጥ አንዲት ነፍስ በጤና መውጣት መቻሉንም የተመለከተ መረጃ ሲወጣ ነበር እንግዲህ። በተለይ የሟቾቹ ቁጥር ከፍ እንዳለ ነው የሲኤንኤን መረጃ ይዞት የወጣውና ከሁለት መቶ አራት የነበረ ወደ ሁለት መቶ ዘጠና አካባቢ ነው ቁጥራቸው ከፍ ብሏል፤ እና ከነዚህ ሁሉ አንድ ነፍስ ያልካት አንዳንድ ያው ትረፊ ያላት ነፍስ አደል ሚባለው በትክክል በልጁ ሲወጣና ወደ አምቡላንስ ሲወሰድ የሚያሳየው ቪዲዮም በማህበራዊ ትስስር ገጾች ላይ ቫይራል ሆኖ ነበረ። በጣም በርካቶች እየተቀባበሉት እየተመለከቱትም ነበረ። በኢቢሲ ዶት ስትሪምም በፌስቡክ ገጻችን ላይ ትረፊ ያላት ነፍስ በሚል ይህ ቪዲዮ ናጋርተነዋል እንግዲህ አስራ አንድ ኤ የምትባል መቀመጫ ላይ ተቀምጦ የነበረ ተጓዥ እንደነበረም ሲገለጽ ነበር። ከወንድሙ ጋር ሆኖ ይጓዝ የነበረ ተሳፋሪ ነው። እንግዲህ የሟቾቹ ቁጥር ሊጨምር እንደሚችል አሁንም እንደዚሁ ሲገለጽ ነበረ። አንቺም እንዳልሽው በአውሮፕላን ውስጥ አራት ሁለት መቶ አርባ ሁለት ተሳፋሪዎች የነበሩ ቢሆኑም አውሮፕላኑ የተከሰከሰበት አካባቢ ላይ በነበረው ሁኔታ ትምህርት ቤት ላይ የሕክምና ትምህርት ቤት ተማሪዎች በነበሩበት አካባቢ በመሆኑ በተጨማሪ ሰዎች ላይ እንደዚሁ ጉዳት ሳያደርስ እንዳልቀረ ሲገለጽም ቆይቷል። ና እንግዲህ ይህ በጣም አስደንጋጭ አደጋ ነው። ይህ አደጋ ከደረሰ በኋላ የአውሮፕላን ካምፓኒው በታታ ካምፓኒ ስር የሚገኝ አየር መንገድ ንብረትነቱ የዛ አየር መንገድ የሆነ አውሮፕላን ነበረ ና ለያን ለተሳፋሪዎች 10 ሚሊዮን ሩፒ እንደሚከፍልም ወዲያውኑ አስታውቋል አስተውቋል ሐዘኑንም እንደዚሁ ስለ መግለጹ ሲገለጽ ነበረ። ካሉት የበህንድ ስማቸው ግንባር ቀደም ከሚጠቀሱ አየር መንገዶች አንዱ እንደሆነም ነው ሲገለጽ የነበረው። እንግዲህ ከዚህ ከ93 ዓመት በላይ ታሪክ ያለው አየር መንገድ እንደሆነና ይህ በአይነቱ ልዩና ከፍተኛው አደጋ ሲያጋጥመው እንደሆነም ነው የተገለጸው። ይህንን ካልን ወደ ቀጣዩ መረጃችን ነው የምናልፈው። እስራኤል በኢራን ላይ በትናንትናው እለት ጥቃት መክፈቷን የተመለከተ መረጃ መውጣት ጀምሯል። በጣም በርካታ መረጃዎች እየወጡ ነው። ድንገተኛ ጥቃት በመሆኑ ምክንያት በዓለም አቀፍ ሚዲያዎችም እንደዚሁ ይህንን ጥቃት አስመልክቶ በርካታ መረጃዎች እያወጡ ነው። በኢራን የኒኩሌር ማብለያ ጣቢያዎች እና ተመራማሪዎች እንዲሁም ከፍተኛ የጦር ኃላፊዎች ታርጌት ያደረገ ጥቃት እንደሆነም ሲገለጽ ነበረ። በዚህ ጥቃት የኢራን ሪቮሉሽነሪ ጋርድ ኃላፊ የሆኑት ሁሴን ሳላሚን ጨምሮ ሌሎች ከፍተኛ የጦር መሪዎች እንዲሁም ደግሞ የሰላማዊ ሰዎች ላይም እንደዚሁ ጉዳት ለመድረሱ የተለያዩ መረጃዎች እየወጡ ነው የሚገኙት። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ይሄ ጥቃት ሊቀጥል እንደሚችልም እንደዚሁ ሲገልጹ ነበረ። የእስራኤልን ሕልውና በሚፈታተኑ ጉዳዮች ላይ አሁንም የምናደርገውን እርምጃ እንቀጥላለን ሲሉ ነው የገለጹት። እንግዲህ የተለያዩ ዓለም አቀፍ ሚዲያዎች ይህንን አስመልክቶ መረጃዎችን እያወጡ ነው የሚገኘው። ባለሙያዎችና ተመራማሪዎች በኒውክሌር ማብላያ ጣቢያዎች ላይ የሚወሰድ ጥቃት የባሳ አደጋ ሊያደርስ እንደሚችል ሌሎች ግለሰቦች ላይም መርዛማ የሆኑ ኬሚካሎች በአካባቢው ሊወጡ እና ሰላማዊ ህብረተሰብ ላይም ጉዳት ሊያደርስ እንደሚችልም እንደዚሁ እየተገለጸ ነው። ግን ጥቃቱ እንደሚቀጥል ኢራን በኢራን በኩልም የምላሽ ጥቃት ሊኖር እንደሚችል ፍንጭ የሚሰጡ ነገሮችም እንደዚሁ በዓለም አቀፍ ሚዲያዎች ላይ በስፋት እየተገለጹ ነው የሚገኘው። ይህንን ካልን ወደ መጨረሻው መረጃችን ነው የምናልፈው። የመጨረሻው መረጃችን ወደ አሜሪካ የሚወስደን ነው። ፕሬዚዳንት ዶናልድ ትራምፕ አምስት ሚሊዮን ዶላር የሚያወጣውን የወርቅ ካርድ ከዚህ ቀደም ሲያስተዋውቁ ይታወቃል። በትናንትናው ዕለት ስራ ስለ መጀመሩም ነው የተገለጸው። በዛ ፕሮግራም ማመልከቻዎችን መቀበል ስለ መጀመሩም እየተገለጸ ነበረ። እንግዲህ ፕሬዚዳንቱ የትራምፕ ካርድ ወይም ጎልድ ካርድ የተሰኘችውን በአምስት ሚሊዮን ዶላር የሚገዛ ማንኛውም ሰው የአሜሪካ ዜግነት ለማግኘት እንደሚችል የመኖሪያ ፐርማነንት የሆነ የመኖሪያ ፍቃድም ሊያገኝ እንደሚችል ሲገለጽ ነበረ። በዚህ ፕሮግራም በጣም በርካታዎች ወደ አሜሪካ ይጓዛሉ፣ በአሜሪካም ከፍተኛ የስራ እድል ይፈጥራሉ፣ ትልቅ ገበያ እድልም እነሱም ያገኛሉ፣ ሁላችንም ተጠቃሚ እንሆናለን ሲሉ ዋጋው እንደዛ በጣም ብዙ ኮመንቶች መሰል ኮመንቶች በእነዚህ ዜናዎች ስር ሲታይ ነበረ። ነገር ግን እንግዲህ ኢንቨስትመንትን እንደ መሳብ ተደርጎም የሚወሰድ አማራጭ ነው። ከዚህ በፊት የነበረ አሰራር ነው። አሁን ግን በአምስት ሚሊዮን ዶላር እንግዲህ አሜሪካ በቋሚ ዜግነት ለመስጠት ቋሚ የመኖሪያ ፍቃድ በአሜሪካ እንዲያገኙ ጥሪዋን አስተላልፋለች። ለዚህ የሚሆነውም ድረገጽ እንደዚሁ ይፋ ተደርጓል። በርካታ በሺዎች የሚቆጠሩ ሰዎች ይህንን ከፍለው ወደ አሜሪካ ይጓዛሉ ተብሎም እየተጠበቀ እንደሆነ የሚያመለክት መረጃ ነው እየወጣ የሚገኘው። እንግዲህ ለዛሬ በአዲስ ቀን ያስኳቸው መረጃዎች እነዚህን ይመስላሉ።